አርሰናል ባየር ሙኒክን አሸንፏል። ሊቨርፑል ደግሞ በደጋፊውና በሜዳው ላይ አራት ለአንድ ተሸንፏል። ሰላም ሰላም፣ ውዲያ ፉትቦል ማዕድ ተከታዮች እንዴት አላቸው? ፉትቦል ማዕድ ነሆ በድረ ጨዋታ ዳሳ ወደ እናንተ ላይ ደርስ መጥቷል። በዚህ ዛሬ ምሽት አርሰናል አርሰናል ባየር ሙኒክና ሊቨርፑል ደግሞ በሜዳው መሸንፏልየምስመለክትናደጨዋታ ዳሳ ናንተን አቅርባለን። ፕሮግራም ላይ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አብሮነታችሁ እንድታሳዩ ነው የምንጋብዘው። በድጋሚ አርሰናል በተጠባቂው የቻምፒየንስ ሊግ ጨዋታ እንግዲህ ባየር ሙኒክን አሸንፏል። በአውሮፓ ቻምፒየንስ ሊግ አምስተኛ ዙር ጨዋታ አርሰናል ባየር ሙኒክን 3 ለ 1 አሸንፏል። በኤምሬትስ በተደረገው ጨዋታ ጁሪየን ቲምበር፣ ኖኑ ማዱኬ እና ገብርኤል ማርቲኔሊ የመድፈኞቹን ግቦች አስቆጥረዋል። ሌናርት ካርል የባየር ሙኒክን አንድ ግብ ያስገኘ ሌላኛው ተጫዋች ነው። የጀርመኑ ክለብ በውድድር ዓመቱ በሁሉም ውድድሮች ለመጀመሪያ ጊዜ ነው የተሸነፈው። አርሰናል በአምስቱም አምስቱንም የቻምፒዮንስ ሊግ ጨዋታዎች በማሸነፍ ብቸኛው ቡድን ሆኖ አሁንም በ15 ነጥብ እየመራ ይገኛል። እንግዲህ ኖኑ ማዱኬ ገብርኤል ማርቲኔሊ የአርሰናልን ግቦች ያስቆጠሩ ተጫዋቾች ናቸው። በዚህም አርሰናል በተከታታይ ሁሉንም ጨዋታዎች በማሸነፍ የአውሮፓ ቻምፒየንስ ሊግ ኃያልነቱን አስቀጥሏል። አርሰናል ባሳለፍነው ሶስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ቶትናም ሆትስፐርን አሸንፎ የእንግሊዝ ፕሪሚየር ሊግን ከቸልሲ በስድስት ነጥብ በምራቅ እየመራ እንደሚገኝም ይታወቃል። አሁንም አርሰናል በዚህ ስኬቱ በመቀጠል ጁሪየን ቲምበር፣ ኖኒ ማዱኬ እና ገብርኤል ማርቲኔሊ ባስቆጠሯቸው ግቦች አሸናፊ ሆነው ባየር ሙኒክን ውድ ሊጉን እየመራ ይገኛል። በተመሳሳይ ሊቨርፑል ደግሞ በሜዳውና በደጋፊው ፊት አራት ለአንድ ተሸንፏል። እንግዲህ አርኔስ ሎት እስካሁን ካደረጓቸው አጠቃላይ በጥቂቱ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት ጨዋታዎች ውስጥ ስድስት ዘጠኝ ጨዋታዎችን ተሸንፈው ሶስት ጨዋታዎችን ብቻ ነው ያሸንፉት። ዛሬም በሚገርም ሁኔታ በሜዳቸውና በደጋፊያቸው ፊት ሌላኛው የአውሮፓ ክለብ እንግዲህ አራት ለአንድ ተሸንፏል። በይሄ በፔሲቪ ሊቨርፑል የገጠመው ሽንፈት አስደንጋጭም ሆናል። ያሸንፋል ተብሎም ተጠብቆ ነበረ። ከሰሞኑ ውድቀቱና ዝግመታ ይለውጡ ያገግምበታል ተብሎ ነበር። ሊቨርፑል ግን ወደኋላ መንሸራተቱን እንደቀጠለ ነው። በአውሮፓ ቻምፒዮንስ ሊግ እንግዲህ አምስተኛ ዙር ጨዋታ ሊቨርፑል በሜዳውና ደጋፊ ፊት ሌላ ከባድ ሽንፈት ነው ዛሬ ያስተናገደው። በአንፊልድ በተደረገው ጨዋታ ኢቫን ፔርሲች፣ ጉስቲል ዴክለር እና ድሪዊች የፒኤስቪን አራት ግቦች ያስቆጠሩ ተጫዋቾች ናቸው። ዶሚኒክ ስፖዝ ላይ የሊቨርፑልን አንድ ግብ ያስገኘ ብቸኛው ተጫዋች ነው። የመርሴዱ ክለብ እንግዲህ ሁሉንም ጨዋታዎች ካደረጋቸው ያለፉት 12 ጨዋታዎች በዘጠኙ ተሸንፏል። እንግዲህ የመርሴዱ ክለብ ከ12 ጨዋታዎች ውስጥ ዘጠኙን ተሸንፎ ሶስቱን ብቻ ነው ያሸነፉ። በዚህም አርኔስሎት እየጨለመባቸው ይመስላሉ። ሆላንዳዊው አሰልጣኝ አርኔስሎትም ትልቅ ጫና ውስጥ እንደሚገቡ እሙን ነው። በሌላ በኩል ሪያል ማድሪድም በምሽቱ ያደረገውን የአውሮፓ ቻምፒየንስ ሊግ ጨዋታ ማሸነፉ ታውቋል። ዛሬ ትልልቅ ቡድኖች በአውሮፓ ቻምፒየንስ ሊግ ተጋጣሚዎቻቸውን የማሸነፍ እድል ገጥሟቸዋል። ከሜዳ ውጭ ኦሊምፒያኮስን ተጫውተው ሪያል ማድሪድ 13 ሚሊዮን ሚሊዮን ሰላ እንግዲህ ከኦሎምፒያኮስ ጋር ነው የተጫወተው። ሃሪኬን ሁሉ ቁጥር አንድ ተጠሪ መሆኑን እያስመሰከረ ነው። ቹኪኒሆ ታርሚ፣ እና ኤልካቢ የኦሎምፒያኮስ ግቦች ያስቆጠሩ ተጫዋቾች ናቸው። በሌላ ጨዋታ ፔስቪ ቶተናም ሆትስፐርን አምስት ለሶስት አሸንፏል። እንግዲህ በፓርክ ደፕረንስ በተደረገው በተደረገ ጨዋታ ስምንት ጎሎች ተቆጥረዋል። ቪትና ሶስት ግቦችን በማስተካከል ሲሰራ ፋቢያን ሪዝ እና ፓቾ ደግሞ ቀሪዎችን ግቦች ያስቆጥረዋል። ኮሎማዋኒ ለቶትናም ሁለት ግቦችን ሲያስቆጥር ሪቻርድሰን አንደኛውን ግብ ያስቆጠረ ተጫዋች ነው። አትሌቲኮ ማድሪድም ኢንተር ሚላንን ሁለት ለአንድ አሸንፏል። ሁሊያን አልቫሬዝ እና ሂሜኔዝ የአትሌቲኮ ማድሪድ ግቦችን ያስቆጠሩ ተጫዋቾች ናቸው። ዜሌንስኪ የኢንተር ሚላንን አንድ ግብ ከመረብ ያሰረፈ ተጫዋች ሲሆን ኢንተር ሚላን በቻምፒየንስ ሊጉ ለመጀመሪያ ጊዜ የተሸነፈበትም ሆኗል። ውድ ተመልካቾች ፉትቦል ማዕድ ላይ ነው የምትገኙ። ፉትቦል ማዕድ እነሆ ወደ እናንተ በእግር ኳስ አጫጭር መረጃዎቹ እና ድህረ ጨዋታ ፕሮፋይል ነክ በሆኑ ጉዳዮቹ እንዲሁም የጨዋታ ዳሰሳዎችን ያስቃኛቸዋል። አሁንም አርሰናል ከባየር ሙኒክ ያደረጉትን ጨዋታ ድህረ ጨዋታ ትንታኔ ወደ እናንተ ይዘን መተናል። አርሰናል እንግዲህ የዘንድሮ የሁሉም ዋንጫ ባለቤት ለመሆን የሚያደርገውን ፉክክር አጠናኩር አስቀጥሯል። በየትኛውም የሊግና የአውሮፓ መድረክ ሲያሸነፍ የቆየውን ባየር ሙኒክን በማሸነፍ ይህን የበላይነቱን አርሰናል አስቀጥሏል። ዛሬ ባየነው የምሽቱ ጨዋታ ማለት ነው። አርሰናል በዚህ ጨዋታ ማሸነፉ እንግዲህ የበለጠ በአውሮፓ ቻምፒየንስ ሊግ ላይ ተገማችነቱን፣ ያለመሸነፍ ሪከርዱን በማስኬድ የዋንጫ ቡድንነቱን እንደሚያረጋግጥ ይጠበቃል በተመሳሳይ ደግሞ በእንግሊዝ ፕሪምየር ሊግም ባሳለፍነው ሳምንት የከተማ ተቀናቃኙን ቶተናም ሆትስፐርን አራት ለአንድ በማሸነፍ ኃያልነቱን አስመስክሯል። ዛሬም በአውሮፓ ቻምፒየንስ ሊግ ማንም ያልደፈረውን እንዲሁም በሀገሩ ሊግ ላይ ማንም ያልደፈረውን ባየር ሙኒክን አሸንፎ እንግዲህ የቻምፒየንስ ሊጉ መሪ ሆኗል። ካደረጋቸው አምስት ጨዋታዎች አምስቱንም በማሸነፍ አርሰናል መሪነቱን አስቀጥሏል። ታዲያ የዚህ አሁን ዛሬ ያየነው የባየር ሙኒክና የአርሰናል ጨዋታ ቁጥራዊ መረጃዎች ምን ይመስላሉ? ቀጥሎ የምናነሳው ደግሞ ቁጥራዊ መረጃዎችን ነው። በነገራችሁ ላይ ተመልካቾች፣ የአርሰናልና ና የባየር ሙኒክ ጨዋታ ማን ኦፍ ዘ ማች ተብሎ የተመረጠው ካላፊዎሪ ነው። ካላፊዎሪ ከረፍት መልስ፣ ከሱ በፊት በቋሚነት የገባውን ሉዊስ ስኬሊን ቀይሮ የገባ ተጫዋች መሆኑ ይታወቃል። እንግዲህ ካላፊዎሪ ማን ኦፍ ዘ ማች ሆኗል። እንደገባ አንድ ኳስ ነክቶ እሷንም ለግብነት አቀብሎ አርሰናል መሪነቱን ያጠናከረበትን ለኖኒ ማዱኬ ያስቆጥረው እንዲቆጠር ምክንያት ሆኗል። ቀጥሎ ደግሞ ማርቲኔሊ ሶስተኛውን ግብ አስቆጥሮ አርሰናል በተቀያሪ ተጫዋቾቹ ጨዋታውን መግደል ችሏል። ስለዚህ ሚካኤል አርቴታ ቤንች ላይም ያሉ በቋሚነትም የተሰለፉ ተጫዋቾች ጨዋታ ቀያሪ መሆናቸውን በድጋሚ ዛሬ አስመስክሯል ማለት ነው። እንግዲህ ቁጥራዊ መረጃዎች እንደሚያሳዩን ኤክስፔክትድ ጎል ኤክስጂ በጨዋታው በመፍጠር አርሰናል 272 ሲያስመዘግብ ባየር ሙኒክ 069 ያስመዘግበው፣ በጨዋታው 60 በመቶ ቁጥጥር ቢኖረው ባየር ሙኒክ 40 በመቶ የተቆጣጠረ አርሰናል በሁሉም ረገድ የተሻለ ነበር ማለት እንችላለን። ይልቁንም ባየር ሙኒክ ከኋላ በሚጣሉ በተለይም በአርሰናል የግራ መስመር በባየር ሙኒክ በቀኝ መስመር በኦሊሴንና ሃሪኬንን በመጠቀም ወደ አርሰናል በካውንተር አታክ የሚጣሉ ኳሶችን ለመጠቀም ጥረት ሲያደርግ ነበር። በዛም አቸው የሆነባትን ግብ አስገኝቷል። ነገር ግን እነዛን እድሎች ከመሞከር ውጭ ወደ አርሰናል ግብ ክልል ሄዶ እኔንኛ ያለ እድል ይሄ ነው የሚባል እድል አልፈጠረም። የፈጠራትን አንድ ግብም አስቆጥሯል። አንድ ኳስም ኢላማን የጠበቀች አንድ ኳስም አስቆጥሯል ማለት ነው። በአንጻሩ አርሰናል በካውንተር አታክ እና ጨዋታውን ተቆጣጥሮ በተረጋጋ ሁኔታ ኳስን ቁጥጥር ጨዋታውን በመቆጣጠር እና ዘገባ ለእንቅስቃሴ እንዲሁም የጨዋታውን መልኮች የሚለዩ የግብድሎችን በመፍጠር በካውንተር አታክም ባየር ሙኒክን ሲያስጨንቁ አምሽቷል። በዚህም ሶስት ለአንድ አሸንፎታል። እንግዲህ በአጠቃላይ ቶታል ሾቶችን የተሞከሩ የግብድሎችን ወደ ግብ የተሞከሩ ኳሶችን ስናይ አርሰናል 12 ኳሶችን ሲሞክር ባየር ሙኒክ ስምንት ኳሶችን ሞክረዋል። አርሰናል ከሞከራቸው 12 ኳሶች ውስጥ ስምንቱ ኢላማቸውን የጠበቁ ነበሩ። በተለይም ከረፍት መልስ አርሰናል ብዙ የግብድል ማስቆጠር የሚችልባቸውን እድሎች አምክነዋል። ባየር ሙኒክ በአጠቃላይ በጨዋታው ሁለት ኢላማቸውን የጠበቁ ኳሶች ብቻ ነው የፈጠረው። ትልቅ የግብድልን በመፍጠር በኩል አንድ ነው የፈጠረው። አርሰናል በአንጻሩ ለግብነት የሚውሉ ትልቅ ሰባት ኳሶችን ፈጥሯል። በጨዋታው ስድስት ኮርናን ያገኘው አርሰናል ከዛ ውስጥ አንደኛውን ወደ ግብነት ቀይሯል። ጁሪየን ቲምበር ያስቆጠራት ግብ ከሳካ ተሻግራለት የተቆጠረች የጨዋታው ግብ ናት። በተመሳሳይ አንድ ኮርና ነው ባየር ሙኒክ ያሳካው። ባየር ሙኒክ በጨዋታው 534 ቅብብሎችን አድርጓል። በአንጻሩ አርሰናል 344 ቅብብሎችን አድርጎ 275 አሳክቷል። ሁለቱም ሶስት ሶስት ተጫዋቾቻቸው ቢጫ ካርድ አይተውባቸዋል። እንግዲህ በግብ ክልል አካባቢ የተደረጉ ሙከራዎችን እና የኳስ እንቅስቃሴዎችን መልሶ ከመዳሰስ አንጻር እንግዲህ አርሰናል ኤክስጂን በመፍጠር ረገድ ኤክስፔክትድ ጎልን በመፍጠር 2.72 ሲያስመዘግብ ባየር ሙኒክ 0.69 ነው። እንግዲህ ኢላማቸውን የጠበቁ የኤክስጂ ቁጥሮችን ለግብነት የሚውሉ ኳሶችን በመፍጠር በኩልም ኢላማቸውን የጠበቁ አርሰናል 3.48 ሲያስመዘግብ ባየር ሙኒክ 0.47 ነው። በዚህም አርሰናል ሙሉ በሙሉ መብለጡን ያሳያል። ከነዚህም ሶስት ግቦችን አግኝቷል። በአጠቃላይ ወደ ባየር ሙኒክ ግብ ክልል 12 ኳሶችን ሞክሯል፣ ስምንቱን አሳክቷል። ባየር ሙኒክ ስምንት ሞክሮ ሁለቱን ያሳካው። ብሎክ የተደረጉ ኳሶችን በተመለከተ በአርሰናል ተከላካይ በኩል ባየር ሙኒክ ሶስት ኳሶች ብሎክ ተደርጎበታል። በፍጹም ቅጣት ሳጥን ውስጥ ደግሞ የሞከሯቸውና የነኳቸው ኳሶችም አሉ። በዚህ ረገድ አርሰናል 11 ኳሶችን በፍጹም ቅጣት ሳጥን ውስጥ ሲሞክር ባየር ሙኒክ ስምንት 8 ሞክሯል። ከፍጹም ቅጣት ሳጥን ውጭ አንድ ኳስን አርሰናል ሲሞክር፣ በአንጻሩ ባየር ሙኒክ ምንም ኳስ አልሞከረም። በግንባር የተገጨ ኳስን ስንመለከት አርሰናል በጁሪያን ቲምበር በኩል ግብ አስቆጥሯል። ባየር ሙኒክ በዚህ ረገድ ምንም የፈጠረው ድል የለም። በአጠቃላይ በፔናልቲ በተቃራኒ ፍጹም ቅጣት ሳጥን ውስጥ ኳስን በመንካት በኩልም አርሰናል 24 ኳሶችን ሲነካ ባየር ሙኒክ 13 ኳሶችን ብቻ ነው የነካው። አርሰናል የተሳካ አንድ ኳስ አኪሬት ፓስ በማድረግ ግብ አስቆጥሯል። በዚህ ረገድ ባየር ሙኒክ ምንም አላሳካም። በኦፍሳይድ በኩልም አርሰናል በልጦ ታይቷል። ሁለት ኦፍሳይዶች ተነፍቶበታል። ቅጣት ምትን በተመለከተ 16 ጥፋት ይሰሩ አርሰናል ባየር ሙኒክ 16 ቅጣት እንዲያገኝ አድርጎታል። ባየር ሙኒክ 13 ጥፋት ሰርቶ አርሰናል 13 ፍሪኬኮችን ወይም ቅጣት ምቶችን አግኝቷል። ረጅም ኳሶችን በማሻከር በኩል ባየር ሙኒክ ጎልቶ ሲታይ ነበረ። ሰባ ኳሶችን አሻግሮ ሰላሳ አንዱን አሳግቷል። አርሰናል አርባ ሰባት ረጅም ኳሶችን አሻግሮ እንግዲህ በአጠቃላይ ሀያ አሳግቷል። በአጠቃላይ በጨዋታው ፓሴት አርሰናል 344 ኳሶችን ቅብብል ሲያደርግ ባየር ሙኒክ 534 ኳሶችን ተቀባብሏል። በሶስተኛ በተቃራኒ ሜዳ ሶስተኛ የገብ ክልል ውስጥ ኳስን በማሳለፍ በኩል ባየር ሙኒክ እንግዲህ በዚህ ረገድ ዘጠና ሁለት ኳሶችን ሲያቀብል አርሰናል አንድ መቶ አራት ኳሶችን አቀብሎ ሀምሳ ሰባት በመቶን አሳክቷል። ለጎሎችን ምንጮች ሆነውታል። እንግዲህ የሁለት ኳሶችን በማሻማት በኩል አርሰናል አስራ ስድስት ኳሶችን ሲያሻማ በተመሳሳይ ባየር ሙኒክም አስራ ስድስት ኳሶችን ያሻማው። በመከላከል በኩል የታዩ ቁጥሮችን ደግሞ ቀጥለን እንመለከታለን። በዚህ ረገድ አርሰናል አስራ ስድስት ፋውሎችን ሲያስመዘግብ ባየር ሙኒክ አስራ ሦስት ፋውሎችን በመከላከል በኩል አስመዝግቧል። ታክሎችን በማሸነፍም አርሰናል ስምንት ታክሎችን ሞክሮ ሰባቱን አሳክቷል። ባየር ሙኒክ ደግሞ ከ15 ታክሎቹ ዘጠኙን ያሳካው ሁለትዮሽ በጋራ ተጫዋቾች መሀል የሚጣሉ ኳሶችን በማሸነፍ በኩል አርሰናል 34 ኳሶችን ሲያሸነፍ፣ ባየር ሙኒክ 49 ኳሶችን አሸንፏል። ከግብ ክልሉም አርሰናል 10 ኳሶችን ሲያጸዳ፣ ባየር ሙኒክ ደግሞ 17 ኳሶችን ከግብ ክልሉ አጽድቷል። በተመሳሳይ ኢንተርሴፕሽን ወደ ማጥቃት የሚቀየሩ ኳሶችን በማቋረጥ በኩል አርሰናል የተሻለ ቁጥር አለው 11 ኳሶችን ሲያቋረጥ ባየር ሙኒክ አምስት ነው ወደ ግብነት ሊደረጉ የሚችሉ ስህተቶችን በመፍጠር በኩልም የባየር ሙኒኩ ግብ ጠባቂ ማኑኤል ሊወር አንድ ኳስ ለግብነት የሚዳደርግ ኳስን ፈጥሮ በዚህም ረገድ አርሰናል ግብ አስቆጥሯል በተመሳሳይ ሁለት ኳሶችን እንደ ቡድን ለስህተት የሚዳደርጉ ኳሶችን ፈጥሮ አርሰናል ሁለቱንም ተጠቅሞባቸዋል ግብ ጠባቂያቸው ያደኗቸውን ኳሶች ስንመለከት የባየር ሙኒኩ ግብ ጠባቂ አምስት ለግብነት የሚውሉ ኳሶችን በማዳን የምሽቱን የከፋ ጎልሰ ሲያገባባቸው እንዲወጡ አድርጓል። የአርሰናል በረኛ አንድ ኳስ ነው በዚህ ረገድ ያደነው። ነው እንግዲህ የተጋፈጧቸውን ኳሶች ስንመለከት 3.48 ኤክስጂን የተጋፈጠው ኢማኑኤል ኒዌር ሶስት ኳሶች ተቆጥሮበታል። በአንፃሩ የአርሰናሉ ብረኛ ዴቪድ ራያ 047 ነው በዚህ ረገድ የተመዘገበው። 053 ደግሞ እንጎል በመከላከል በኩል ያስመዘገበው ነው። በዚህ ረገድ ኢማኑኤል ኖዌር 048 ነው ያስመዘገበው። እንደነገርኳችሁ እንግዲህ በጨዋታው ከቁጥራዊ መረጃዎች ጋር በተያያዘ የአርሰናሉ ካላፊዮሪ ማነፍ ዘማች ተብሏል። ተቀይሮ እንደገባ እናቃለን። በሱ ቦታ ሲጫወት የነበረው ሉዊስ ስኬሊን ተክቶ በጨዋታው ሉዊስ ስኬሊ በአርሰናል የግራ መስመር የመከላከል ክፍል በባየር ሙኒክ ደግሞ ዋና የማጥቃ መስመር የኦሊሴ መስመር በሆነው ቀኝ መስመር በኩል የተዳከመ አቋም ይዞ ነበር። ሚካኤል አርቴታም እስከ ሀምሳ ሰባተኛው ደቂቃ ድረስ ጠብቆ ከዛ በኋላ ካላፊዮሪያን ቦታ እንዲደፍን አድርጎ ካላፊዮሪ እንደገባ በነካት ኳስም ግብ ሊያስቆጠር ግብ እንዲቆጠር አድርጓል። ለኖኒ ማዱኬ ያቀብለት ማዱኬም ከረፍት በፊት ተቀይሮ የወጣውን ትሮሳርድን ተክቶ የገባው ማዱኬ ግብ እንዲያስቆጠር አድርጓል። በአጠቃላይ እንግዲህ በጨዋታው ተቀይሮ የገባው ካላፊዮሪ 19 ተቾችን የነካው ከነዚህ ውስጥ አንዱ ደግሞ በተቃራኒ ቡድን ቦክስ ውስጥ ነው የነካት፣ እሷም ወደ ግብነት እንድትውል አድርጓል። እንግዲህ ከሞከራቸው ስምንት ፓሶች ስምንቱም የተሳኩለት ነበሩ። በአጠቃላይ ለኤክስጂ ለግብነት የሚውል ዜሮ ነጥብ ዜሮ አምስት ኳሶችን በማድረግ አንድ ኳስ ሹት በመምታት የጨዋታው ማኑ ዘማቸው ወይም ኮኮብ ተጫዋች ተብሏል። ከሱ ቀጥሎ ቡካዮ ሳካ ነው። ከዛ በኋላ ማርቲኔሊ ነው። ከዛ በኋላ ቲምበር፣ ከዛ በኋላ ማዱኬ፣ ከዛ ኢዜ፣ ቀጥሎ የባየር ሙኒክን አንድ ግብ ያስቆጠረው ካርል ነው የሚከተለው። በመቀጠልም ራይስ የጨዋታው ኮኮብነት ደረጃን የያዙ ተጫዋቾች ናቸው። እንግዲህ ውድ ተመልካቾች ድህረ ጨዋታ ዳሰሳችን ላይ ነው የምንገኘው። አርሰናልና ና ባየር ሙኒክ ያደረጉትን ጨዋታ ተመልክተናል። እንዲሁም ሊቨርፑል ከበዛ ሜዳ የተሸነፈበትን ጨዋታ ጎን ለጎን ዳሰናል። ሊቨርፑል እንግዲህ በፒኤስቪ አራት ለአንድ መሸነፉን አይተናል። እንግዲህ አርኔስሎት በዚህ ጨዋታ ምክንያት አደጋ ሳይጋረጥባቸው አይቀርም። በአጠቃላይ አርኔስሎት በዚህ ጨዋታ ምክንያት ጫናው ባለፈው በሜዳቸውም መሸነፋቸው ይታወቃል። ሶስት ለዜሮ በደካማ አቋም ላይ በሚገኘው በደካማ አቋም ላይ በሚገኘው ኖቲንግሃም ፎረስት ማለት ነው። ዛሬም ደግሞ በሜዳቸውና በደጋፊያቸው ፊት በፒኤስቪ አራት ለአንድ ተሸንፏል። ይህ ለሊቨርፑል በጣም መጥፎ ውጤት ነው። በጨዋታ ወሬ እንግዲህ እንዳየ ነው ሊቨርፑል ሁለት ነጥብ ሁለት ሁለት ለግብነት የሚሉ ኤክስጂ ቢያስመዘግብም በተመሳሳይ ከሱ ቁጥር ያስመዘገቡት ፔሲቪዎች እንግዲህ 63 በመቶ የኳስ ቁጥጥር አድርገው በአጠቃላይ 27 የግብ ሙከራ በማድረግ በሊቨርፑል ቤት ዘጠኝ ብቻ ነው ሊቨርፑል በገዛ ሜዳ ያደረገው። ከዚህ ውስጥ ስድስቱ ናቸው ኢላማቸውን የጠበቁለት። አስር ደግሞ የፔሲቪ ቡድን ተጠቅሞ አራት ኳሶችን አስቆጥሯል። በአንጻሩ ሊቨርፑል አንድ ኳስ ነው ወይም አንድ ግብ ነው ማስቆጠር የቻለው። ኮርናን በተመለከተ ፔሲቪ 11 ኮርና አግኝተዋል። ሊቨርፑል አራት ነው። በአጠቃላይ 572 ፓሶችን ቅብብሎችን አድርጓል። ፔሲቪ በሊቨርፑል በታላቁ አንፊልድ ሜዳ መጥቶ በሁሉም ዘርፍ አንበርከቆታል ማለት ይቻላል። በቢጫም ካርድ ጭምር ሊቨርፑልን የመለጠበትን ጨዋታ ነው ያየ ነው እና ሊቨርፑል በአጠቃላይ በተከታታይ ካደረጋቸው 12 ጨዋታዎች ዘጠኙን ተሸንፏል። እነዚህም በተከታታይ የተመዘገቡ ሽንፈቶች ናቸው እንደ ምንድነው እንደ ማጣፈጫ በመሃል ላይ ጣል ጣል ያሉ ድሎችን ነበረ ሲያስመዘግብ የከረመው ሊቨርፑል እንግዲህ እንደነገርኳቸው ፒኤስቪ ሃያ ሰባት ኳሶችን ነው በሊቨርፑል ሜዳ ላይ የሞከረው። ከዚህ ውስጥ ኢላማቸውን የጠበቁት አስሩ ነበሩ። እንግዲህ ብሎክ የተደረጉ በዘጠኝ ኳሶች ነበሩ። በጨዋታው አጠቃላይ በሊቨርፑል ፍጹም ቅጣት ምት ውስጥ በሚገርም ሁኔታ ሃያ አንድ ኳሶችን ሞክረዋል። በአንጻሩ ሊቨርፑል ስምንት ኳሶችን የሞከረው ከፔናልቲ ቦክስ ውጭ ደግሞ አንድ ነው ያደረገው። ይሄ ሁሉ እንግዲህ በባለሜዳ ሆኖ በአንፊልድ ሮድ ስታዲየም በታላቁ አስፈሪው ስታዲየም ውስጥ ነው ይህ ሁሉ የተፈጠረው። አርኔ ስሎት ቡድኑ ማግባባት እንዳቃታቸው የታየበት የተረጋገጠበት ጨዋታ ነው። ስድስት ከፔናልቲ ቦክስ ውጭ ኳሶችን ደግሞ ፔሲቪ ሞክሮባቸዋል። እንግዲህ በሊቨርፑል ፍጹም ቅጣት ሳጥን ውስጥ እንግዲህ እንደ ጨዋታ ፔሲቪ ሀምሳ አምስት ኳሶችን ነው የነካው። ምን ያህል ፔሲቪ በጨዋታው በልጦ ሊቨርፑልን ተቆጣጥሮት እንደቆየ ማሳያም ጭምር ነው ይሄ እንግዲህ ውድ ተመልካቾች ፕሮግራማችንን ኮፒ ሊንክ ሼር ሰብስክራይብ እና ላይክ በማድረግ ለሌሎች እንዲደርስ እንድታደርጉ እንጠይቃለን። አሁንም ላይፍ ስርጭቱ ላይ የምትሰማቸውን ጉዳዮች ላይክ ኮሜንት ሰብስክራይብ በማድረግ እንድታደርሱ ነው የምጠይቀው። ሊቨርፑል አርሰናል ባየር ሙኒክን ያሸነፈበት ሊቨርፑል በገዛ በሜዳው እና በደጋፊ ቤት በፒ ኤስ ቪ አራት ለአንድ የተሸነፈበትን ጨዋታ እያየን ነው። የአርሰናልና የቶተንሃም ሆትስፐርን ጨዋታ ዳሰናል። አሁን ሊቨርፑል ላይ ነው የምንገኘው። እንግዲህ አክሬት ስሩፓስ ሊቨርፑል አንድ ነው ያደረገው በአጠቃላይ በጨዋታው ሙሉ በሙሉ ተበልጧል ብያቸዋለሁ። በእነሱ ሜዳ ላይ 55 በፔናልቲ ቦክሳቸው ውስጥ ኳስ ሲነካ ሊቨርፑል በገዛ ሜዳው በደጋ ፊት እየጫወት 16 ኳሶችን ብቻ ነው ሙሉ በሙሉ ተበልጧል። እንግዲህ 572 ኳሶችን ፓስ አድርጎ 512 ፔሲቪ በዚህ ጨዋታ አሳክቷል። ሊቨርፑል 264ን ያሳካው ከ331 ረጅም ኳሶችን በማሻገር ረገድ 43 ኳሶችን አሻግሯል ፔሲቪ ሊቨርፑል 55 ኳሶችን ያሻገረው በሶስተኛ ሜዳ በተቃራኒ ቡድንም ኳስን በማቀበል በኩል ፒኤስቪ ሁለት መቶ ሀያ አራት ኳሶችን አቀብሎ ትልቅ ቁጥርን አስመዝግቧል። በአንጻሩ ሊቨርፑል ሰማንያ ኳሶችን ብቻ ነው ያስመዘገበው። ከእጥፍ በላይ ነው የሚበለጠው ማለት ነው። በዚህ ረገድም ሊቨርፑል ክሮሶችንም ስንመለከት ሀያ አምስት ኳሶችን ክሮስ ሲያደርግ ፒኤስቪ ሊቨርፑል አስራ አንድ ኳስ ከዚህም ሁለቱን ያሳካው ፒኤስቪ አስር ኳሶች የተሳኩ ክሮስ አድርጓል። ኤክስፔክትድ አሲስት ለግብነት የሚውሉ ኳሶችን በማቀበል በኩልም ፔስቪ ሁለት ነጥብ ሐምስት ሰባት ኳሶችን አቀብሉ አራት ጎሎች እንዲቆጠሩ ምክንያት ሆኗል። ዜሮ ነጥብ ስድስት ስድስት ነው በዚህ በኩል ሊቨርፑል ያገኘው። የሚሻሙ ኳሶችንም ስንመለከት ተሻጋሪ ኳሶችን ማለት ነው 18 ኳሶችን ፔስቪ አሻግሯል ሊቨርፑል ዓሥራ ሶስት ነው ዘጠኝ ዘጠኝ በመከላከል ረገድ ፋውሎችን ሰርቷል። የሁለትዮሽ ኳሶችንም በ49 ኳሶች የበላይነት ፔሲቪ ወስዷል። ሊቨርፑል 43 ነው የተሻለ ቁጥር ያስመዘገበው ሊቨርፑል ኳሶችን ከግብ ክልል በማጽዳት ረገድ ነው። በዚህም ሰላሳ ኳሶችን ከግብ ክልሉ አጽድቷል። ይህ ማለት ምን ያህል የፔሲቪ የማጥቃት ተጽዕኖ የጎላ እንደነበረ ነው በጨዋታው የሚያሳየን። የ13 ኳሶችንም የፔሲቪ 13 ኳሶችንም ማቋረጥ ችሏል። እንግዲህ ለግብ የሚደረጉ ስህተቶችን በመስራት በኩል ፔሲቪ አንድ ኳስ ለግብ የሚዳርግ ስህተት ሰርቷል። እሱንም ሊቨርፑል እንዲያስቆጥር እድል የፈጠረ ነው። ከዛ ውጭ በጨዋታ ሊቨርፑል የፈጠረው አንድም የግብ እድል የለም። በክፍት ጨዋታ ወይም በቆመ ኳስ ግብ ጠባቂያቸው ያደኗቸውን ኳሶች ስንመለከት ፒኤስቪ ባደረገው ተደራራቢ ጫና ስምንት ኳሶቹን አሊሰን ቤከር ሊታደግ ችሏል። እንግዲህ ከግብነት ታድጓቸዋል ማለት ነው። በአጠቃላይ እንግዲህ ሊቨርፑል ተበልጦ በተጫወተበት በገዛ ሜዳውና ደጋፊ ቤት ለመዋረድ ጥቂት በቀረው ጨዋታ ተሸናፊነቱን ያረጋገጠ ያለበትን ቀውስ ያጋለጠ ሽንፈት አስተናግዷል ማለት ነው። በአንጻሩ የአምናው ሁለተኛ ደረጃን ይዞ ያጠናቀቀው አርሰናል እንግዲህ የአውሮፓ ቻምፒዮንስ ሊግ መሪ በመሆን የፕሪሚየር ሊጉ መሪ በመሆን እየገሰገሰ ይገኛል። አሁን ከጨዋታው መልስ ወደ ተሰጡ አስተያየቶች እናልፋለን። ፉትቦል ማድላይን ያላችሁት ፕሮግራሙን ኮፒ ሊንክ ሼር በማድረግ ወደ ሌሎችም እንዲደርስ እንድታደርጉልን እንጠይቃለን። ውድ ተመልካቾች ይህ ፉትቦል ማድ ነው። ላይክ ኮሜንት ሰብስክራይብ እና ሼር አድርጉ። እንግዲህ ማዱኬ አስተያየቱን ሰጥቷል። የጨዋታው ወሳኝ ግብ ያስቆጠረው ማዱኬ ለአርሰናል የመጀመሪያ ጎሉን ያስቆጠረው ማዱኬ እንግዲህ በራሱ የሚተማመን ተጫዋች መሆኑን ተናግሯል። በራሴ የምተማመን ተጫዋች ነኝ ያለው ማዱኬ ማንም ሰው የሆነ ነገር ማድረግ አትችልም ሲለኝ አልወድም ሲል ተናግሯል። በዚህም ግቧን በማስቆጠር የተሰማውን ደስታ ነው የገለጸው። እሁድ ሌላ ትልቅ ጨዋታ አለብን አንደኛ ደረጃ ከሁለተኛ ደረጃ ነው ሲልም ተናግሯል። እንግዲህ ለዛም ጨዋታ እንዘጋጃለን የሚል አስተያየትን ያቀፈ ንግግርን ያደረገው እነሱ ጥሩ ቡድን ስላላቸው እኛም ምርጥ ቡድን ነን፣ ጥሩ ጨዋታ ይኖረናል፣ ፈጣሪ ከፈቀደ የምንፈልገው ውጤትን እናገኛለን ሲል ነው ማዱኬ የተናገረው። እንግዲህ በአርሰናል ቤት ድርብ ደስታ እንደቀጠለ ነው። ሌላኛው ደግሞ አስተያየት ሰጪ የሊቨርፑል ዋና አሰልጣኝ አርነ ስሎት ናቸው። አርኔ ስሎት እንግዲህ መፍትሄው መጋፈጥ ነው ሲሉ ተሰምተዋል። መፍትሄው የሚመጣውን ውጤት በጸጋ ተቀብሎ ለመስራት መሞከር ነው ብለዋል። እንግዲህ ሞራልና ስሜት የለም። ይሄ በጣም ያበሳጫል። የዛሬው ሽንፈት ያናዳል ብለዋል። በሜዳቸው በተከታታይ ሲሸነፉ ይሄ ለሁለተኛ ጊዜ ነው። ባለፈው ሳምንት ሶስት ለዜሮ በባርማ ነው በኖቲንግሃም ፎረስት ተሸንፈዋል ሰባት ጎል ተቆጥሮባቸዋል ማለት ነው። የመከላከሉም የማጥቃትም ክፍላቸው ምን ያህል መንኮታኮቱን ያሳየ ነው። አሰልጣኙ እንግዲህ በሰጡት ስቴት አሁን ያለው ብቸኛ መፍትሄ እውነታውን ተቀብሎ መጋፈጥ ነው፣ ለሱ መስራት ነው ብለዋል። አክለውም አንድ ለዜሮ ከተመራም በኋላ ያሳዩት ምላሽ በጥሩ መልኩ የሚታይ ነው፣ የመጀመሪያው አጋማሽ እስከሚጠናቀቅ ጥሩ ተጫውተናል ብለዋል። የቡድኑ ተጫዋቾች ከርቲስ ጆንስ በበኩሉ በአስከፊ ሁኔታ ውስጥ ነን፣ ሁኔታው መለወጥ አለብን ሲል ተናግሯል። ዛሬ እንግዲህ ቨርጅል ቫን ዳይክ ምንም አይነት አስተያየት አልሰጠም። እሱን ተክቶ ከርተስ ጆንሰን የተናገረው ቡድኑን ለማሻሻል መስራት አለብን ሲል ነው አስተያየቱን የሰጠው። ሊቨርፑል በተከታታይ ሽንፈት አጋጥሞታል። በሁለት ጨዋታ ሰባት ጎል አስተናግዷል። በፒኤስቪ እንግዲህ ዛሬ በሜዳው እና በደጋፊ ፊት አራት ለአንድ ተሸንፏል። ከቀናት በፊት ደግሞ በደካማውና የውድድር ዓመት እያሳለፈ በነበረው ሸንዳይችን በሾሞና መነቃቃት ላይ በሚገኙ በኖቲንግሃም ፎረስት ሶስት ለዜሮ ተሸንፏል። አርሰናል አሁንም አስፈሪ ቡድነቱን የዋንጫ ቡድነቱን ያስመሰከረበትን ድል አስገኝቷል። ውድ ተመልካቾች ከፉትቦል ማዕድ በድህረ ጨዋታ ዳስሳችን አርሰናል ያሸነፈበትን ሊቨርፑል የተሸነፈበትን በፔሲቪና በፔሲጂ እና በቶተንሃም ሆትስፐር መካከል በተደረገው የስምንት ጎል ጨዋታ ወደ እናንተ ደርሰናል። በተጨማሪ ባየር ሙኒክ፣ በተጨማሪ ሪያል ማድሪድ አራት ለሶስት ያሸነፈበትን ክሊያን ምባፔ አራት ግቦችን ያስቆጠረበትን ጨዋታም ተመልክተናል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር ዘውትር አብራችሁ እንድትቆዩ ግብዣችን ነው። ለአሁን ሰላም፣ መልካም አዳር፣ ሰላም ሁኑ።